አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የድሪም ቱብ ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬ ይዤ የመጣሁት የሶስት ወይም የአራት ሰው ጥያቄ ነው። ነገር ግን መሀም ነው አስፈላጊ ነው ሌሎችን ያስተምራል በማለት ነው ይዤ የመጣሁት። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት በላይክ አበረታቱኝ። አብራችሁ ይቆዩ ውድና የተከበራችሁ የድሪም ቱብ ቤተሰቦች አሁንም በድጋሜ የማሳስባችሁ ነገር ቢኖር ላይቭም ሆነ ኮሜንት ላይ የምትጽፉልኝ መልእክት ህልማችሁ በትክክል እንዲፈታላችሁ ዘንድ የትዳር ሁኔታችሁን በማስቀደም ከዛም በህልሜ እያላችሁ ብትጽፉልኝ ከታላቅ አክብሮት ጋር ጠይቃችኋለው ማለት ነው። የዛሬው የመጀመሪያ ጥያቄ ማለት ነው። በህልሜ ሁለት ጊዜ ቂያማ ቀን ደርሶ አየሁ። አንድ ጊዜው ብዙ አላስታውስም። የአንድ ጊዜው ደግሞ ቂያማ ቀን ደርሶ አገሩ ሁሉ ሲቃጠል አየሁ። ከዛም እሳቱ ወደ እኛ ቤት ሲደርስ እየፈራሁ ቢሆንም ዝክር ሳደርግ ቆመ። አገር ሁሉ ግን ተቃጥሏል ይላለ። በነገራችን ላይ ያው ይህንን ኮሜንት የጻፈችልኝ ደንበኛዬ ከየውመል ቂያማ በሚል ቪዲዮ ስር ነው። እና ሌሎቻችሁ እንደዚህ አይነት ህልም ካያችሁ የውመል ቂያማ የሚል የራሱ የሆነ ቪዲዮ አለው ማለት ነው። ግን ትንሽ የተለየ ነጥብ ሲኖር ማወቅ ትፈልጋላችሁ እና ለዛ ያንን ለማብራራት መጣለሁ ማለት ነው። ህልም በእስልምና አተረጓጎም ማለት ነው ሶስት አይነት እንደሆነ ሁል ጊዜ እናገራለሁኝ። ይህ ማለት ደግሞ ከአላህ የመጣ መልካም ዜናና መልካም ዜና የሆነ እና ህልሙ ደግሞ ሩቅያ ሳዲቃ፣ ይህም ደግሞ የእውነተኛና ትክክለኛ ሆኖ የሚፈጸም ህልም ነው ማለት ነው። ወይ እንደነበረ ይፈጸማል ወይም ደግሞ የተተረጎመው ትርጉም በትክክል ይፈጸማል እና አይዋሽም ማለት ነው። ሁለተኛው ደግሞ ከሸይጣን የሚመጣ አስደንጋጭ ህልም፣ እነዚህ ህልሞች ደግሞ የሚያየው ሰው ፍርሃት፣ ጭንቀት ለመጨመር ያለሙ ናቸው ማለት ነው። እንዲህ አይነትህን ሲያጋጥም ከእነሱ የመጣ መሆንን ወይም ደግሞ ማለት ከሰይጣን የመጣ መሆንን ወይም ደግሞ መሆኑን ስለሚታመን አላህ እንዲጠብቀን መመለስ ወደ ሌላ ጎን ዞረን መተኛት ይጠበቅብናል ማለት ነው። ማለትም ከተኛንበት ጎናችን ተመልሰን ወደ ሌላ ጎናችን እንትን ማለት መዞርና መተኛት አለብን ማለት ነው። ሶስተኛው ደግሞ የራስ ስሜት ወይም ደግሞ አስተሳሰብ የሚያንጸባርቅ ህልም ነው ማለት ነው። ይሄ ደግሞ በቀው ውስጥ ያስጨነቁን ነገሮች ወይም ደግሞ በጣም የምትፈልጓቸውን ነገሮች የሚያሳይ ህልም ነው ማለት ነው። በጣም ከመፈለጋችን የተነሳ ወይም ደግሞ ቀን ላይ ስንጨነቅባቸው ስናወራባቸው የነበሩ ነገሮች ሌሊት በእንቅልፍ ይደገማሉ ማለት ነው። እናማ የውመል ቂያማ የሚለውን ትርጉም ምን ሊሆን እንደሚችል አብረን እኔ ማለትም፣ የውመል ቂያማ ማየት ያስፈራል፣ ነገር ግን አስደንጋጭ ህልም ከሸይጣን ነው የሚመጣው ስላልኩኝ ይሄ ደግሞ ከአላህ አይደለም የመጣው ማለት አይደለም። ምክንያቱም አላህ ስብሃነው ተዓላ በሸይጣን አማካኝነት እነዚህን ህልሞች ሲያስፈራራን እንደ ማስጠንቀቂያ የሚልከው ነገር ይሆናል ማለት ነው። እና ይሄ ህልም ቀደም ብዬ ዝርዝሩን ከመናገሬ በፊት ይህ የሚያመለክተው ማለት ማስጠንቀቂያ ነው፣ እንደ ማስጠንቀቂያ የመጣ የህልም አይነት ነው ማለት ነው። ይህም ደግሞ አላህ ስብሃነው ባሪያውን ስለሚወደው ከክፉ ነገር ሊመልሰው ወይም ደግሞ ወደ ጥሩና ወደ እሱ ቅርብ እንዲሆን የሚጋብዘው የህልም አይነት ነው ማለት ነው። እና ትርጉሙን አብረን እንሂድ። የውመል ቂያማ በህልም መመልከት ማለት ነው። በእስላማዊ መሰረት የፍርድ ቀን ቅያማ በጣም ከባድና ፍርሃት የሚያነሳሳ ነው። በህልም ውስጥ ሲታይ ደግሞ ስለ ቅያማ ቀን የታየው ህልም ብዙ ትርጉሞች ሊኖሩት ይችላሉ። ይሄ ደግሞ ፍርሃትና ተውበት፣ የፍርድ ቀንን ማለም የአላህን ቁጣ የመፍራት ምልክት ሊሆን ይችላል። ይሄም ደግሞ በህይወት ውስጥ ማለት ነው ስላለንበት ህልም አላሚው ስላለበት ሁኔታ እንዲያስብና የሰራቸውን ስህተቶች ከሰራቸው ስህተቶች እንዲመለስ ተውበት እንዳደርግ ወይም ንስሐ እንዲገባ ሊያነሳሳ ነው የመጣው ማለት ነው። የመልካም ስራ አስፈላጊነትን ሊናገርም ይችላል። ይህ ማለት ደግሞ እሳቱ ሁሉንም ነገር እያጠቃ ወይም እያጠፋ ስለነበረ ዝክር ስታደርግ መቆሙ ማለት ይህ የፍርድ ቀን በሚመጣበት ጊዜ ዝክርና መልካም ስራዎች ማዳኑን ሊያመለክት ይችላል ማለት ነው። ያ ማለት ደግሞ ዝክር ማድረግ ማዳኑን ሊሆን ይችላል ማለት ነው። እና ያንን መዳን እንደሚችሉ በዝክር ወይም ደግሞ አላህ በመቅረብ ወይም ደግሞ በመልካም ነገር በመስራት ከዛ ጥቃት መዳን እንደሚቻል ያው እስታዞቻችን የሚያስተምሩና የእምነት አባቶች ማለት ነው። ህልምም ደግሞ እንደዛ እያለ ነው ማለት ነው። ይህ ህልም በመልካም ስራ ላይ እንድንጸና ማበረታቻ ነው ማለት ነው። በሌላ በኩል የህይወት ለውጥ የፍርድ ቀንን ማለም በህይወት ውስጥ ህልማላሚው ትልቅ ለውጥ እየመጣለት ሊሆን ይችላል። ይሄ ለውጥ ደግሞ ከኃጢአት ወደ መልካም ስራ፣ ከእርም ወደ ቀና መንገድ ለውጥን ወይም ደግሞ ሽግግርን ሊሆን ይችላል ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ይቅርታን መጠየቅ ወይም ደግሞ እስቲክፋር ማድረግ፣ የፍርድ ቀንን መፍራት ከክፉ ነገሮች ለመራቅና ወደ አላ ለመቅረብ ጥሩ መንገድ ነው። ብዙ ጊዜ አላህን ይቅርታ እንዳደርግልን ለመለመን የተላከ ወይም እንድንለምን አስፈላጊ እንደሆነ መለመናችን ሊነግረን ነው ማለት ነው። እና መልካም ስራዎችን መጨመር ሊሆን ይችላል። እነዚህ መልካም ስራዎች ደግሞ እንደ ሶላት፣ ጾም፣ ዘካና መልካም ቃላት፣ መልካም ስራዎችን መጨመር መሞከር፣ ዚክርን መቀበልና መቀጠልና ደግሞ በጣም ጠቃሚ ነው ማለት ነው እነዚህን ነገሮች ማድረግ እና ራስን መጠበቅ የቂያማ ቀን ህልም ሲፈራ ያየ ሰው ወደ አላህ ይቀርቧል ወይም ይጠጋል፣ አላህን ያስታውሳል ማለት ነው። በአጠቃላይ ህልሙ የራስን መንፈሳዊ ሁኔታ ለመገምገም እና ወደ አላህ ለመቅረብ ትልቅ ማስጠንቀቂያ ወይም ማሳሰቢያ ሊሆን ይችላል ማለት ነው። አላሁ አለም። ቀጣው ጥያቄ ደግሞ በህልሜ ሞተር እየነዳሁኝ መንገድ ላይ ሁለት የበሰሉ ግንድ ሙዞች ይዤ ስገዛ አየሁ። ከኋላዬ ያስፈነጠርኩት ልጅ ከይረቱ ይባላል፣ በእውነቱ ሙዝ ሻጭ ነው ይላል። በድጋሜ እባካችሁ የትዳር ህይወታችሁን ጻፉልኝ ትክክለኛ ትርጉማችሁን ለማገኘት። እናማ የዚህ ህልም ትርጉም ዝርዝር ማለት ነው። ሞተር መንዳት፣ በህልም ውስጥ ሞተር ሲነዳ ያየ ህልም አላሚ በህይወት ውስጥ ያለውን እንቅስቃሴና ፈጣን ፈጣንነት ወይም ደግሞ ነፃነት ሊያመለክት ይችላል። ምናልባትም በንግድ ስራ ወይም ደግሞ በሌሎች እንቅስቃሴዎች ፈጣን መሻሻል እና እድገት እያገኘ ሊሆን ይችላል ማለት ነው። ህልማላሚው የበሰለ ሙዝ ማለት ደግሞ ከሀብት ከምግብ እና ከደስታ ጋር ይያያዛል። የበሰለ ሙዝ ደግሞ የተዘጋጀ እና ለመጠቀም ዝግጁ የሆነ ነገርን ሊያመለክት ይችላል ማለት ነው። ይሄ የሚያሳየው ህልማላሚው የሚሰራው ስራ ወይም ደግሞ የጀመረው ነገር ፍሬ እያፈራ መሆኑን ነው ማለት ነው። ምናልባትም ከሙዝ ግንድ ብዙ ትርፍ ሊያገኝ ይችላል ማለት ነው ከዚህ ከሙዙ ንግድ። ያኔ ማለትም የበሰለ ነው ብሏል እና ይህ ማለት ያኔ ከሚሰራው ስራ ብዙ ትርፍ ሊያገኝ ይችላል ማለት ነው። ሌላው ደግሞ የጓደኛ መኖር ማለትም ከላይ ያስፈነጠርኩት ሰው ብሏል እና ይሄ ደግሞ በስራ ወይም ደግሞ በህይወት ውስጥ የሚረዳና የሚያግዝ ሰው እንዳለ ያመለክታል። ወይም ያንን ሰው ይወክላል ማለት ነው። እሱ ራሱም ሊሆን ይችላል ማለት ነው። ያየሃቸው የሙዝ ሻጭ ደግሞ መሆን ያየኸው ሰው የሙዝ ሻጭ መሆኑ ደግሞ በንግድ ስራ ላይ ድጋፍ እንዳለ ወይም ደግሞ አብራችሁ እንደምትሰሩ ሊያመለክት ይችላል ማለት ነው። ህልሙ በአጠቃላይ ሲተረጎም በህይወት ውስጥ በምታደርጋቸው ነገሮች ስኬታማ እንደምትሆንና የምትሰራው ስራ መልካም ውጤት እንደሚያመጣ የሚያመለክት ነው ማለት ነው እና በተጨማሪ በጉዞ ላይ የሚረዳህና የሚደግፍህ ሰው እንዳለህ ያመለክታል ማለት ነው። አላሁ አለም። ወይም እንዳለሽ። የሚቀጥለው ጥያቄ በህልሜ እናቴ ጠፍታ ስፈልጋት አጣኋት ለምን ጫማ እንኳን አይገኝም እላለሁ፣ የጫማዋ ከለር አረንጓዴ ነው እላለሁ ይላል። የዚህ ህልም ትርጉም እናት ጠፍታ ስትፈልጊ ወይም ስትፈልጉ ማየት ማለት ነው። በእስልምና እምነት እናት ከፍተኛ ቦታ ያላት፣ እናትን በህልም ማጣት ማለት የስሜታዊ አለመረጋጋት፣ ጭንቀት ወይም ደግሞ በህይወት ውስጥ ትልቅ ነገር ማጣት ሊያመለክት ይችላል ማለት ነው ያኒ ስኬትን እንደማለት ነው፣ ወይም ደግሞ ልናሳካው የምንፈልገውን ነገር እንደማለት ነው። እና ስለዚህ ህልሙ ከእናት ጋር ያለንን ግንኙነት ልዩ እንደሆነ እና በህይወት ውስጥ ትልቅ ቦታ እንደምንሰጣትም ሊያመለክት ይችላል ማለት ነው። ጫማና መንፈሳዊ ጉዞ። ጫማ ማለት በህልሙ ውስጥ የመንገድ የመጓጓዣ ወይም ደግሞ የህይወት ጉዞ ምልክት ሊሆን ይችላል። ጫማውን ማጣት ደግሞ በመንገድ ላይ መሰናክል እንዳለ ወይም ደግሞ የጠፋ ነገር እንዳለ ሊያመለክት ይችላል ማለት ነው። በአጠቃላይ የእናትም የጫማውም ትርጉም የተለያየ ነው። ምናልባት የዚህ ህልም ባለቤት ስለ ጉዞ የሚያስበው ነገር ያልተሳካ ሊሆን ይችላል ማለት ነው። አላሁ አለም አላሁ አለም። ጫማ አረንጓዴ መሆኑ ደግሞ ከእስልምና ጋር የተያያዘ ነው። አረንጓዴ ቀለም በእስልምና ውስጥ ልዩ ቦታ አለው። ስለዚህ ይህ ህልም ደግሞ በመንፈሳዊ ጉዞ ላይ ያጋጠመ መሰናክል ወይም ደግሞ ግራ መጋባትን ሊያመለክት ይችላል። ወይም ደግሞ እንደዚህ አይነት ነገር እንዳለ ሊያመለክት ይችላል ማለት ነው። አላሁ አለም። ሶስተኛው ወይም አራተኛው ጥያቄና የመጨረሻው በህልሜ ሰይጣን ገደል ውስጥ ሆኖ በእንጨት መታሁት፣ መቃብር ይመስለኛል ቦታው ይላል። ሰይጣንን በህልም ውስጥ መታን ስለ ከተባለ፣ ይህ ህልም ከአላህ እርዳታ ከክፉ ነገር ድል እንደምትቀነጃጅ ወይም ደግሞ ድል እንደምታደርግ እየነገረ ነው ማለት ነው። የሰይጣን ውክልናና በህልም መታየቱ በእስልምና የሰይጣን የክፋት የመጥፎ ሀሳብና የፈተና ምልክት ነው። በህልም ሰይጣንን ማየት ከመጥፎ ልማዶችህ ወይም ደግሞ ከሚያስቸግሩ ነገሮች ጋር እየታገልክ ነው ማለት ነው። የሰይጣን መምታት ከገደልከውም ደግሞ መግደል ማለት ነው። በእንጨት መምታትክ በእንጨት መምታት እምነትን መልካም ስራዎችንና ጽናትን ሊወክል ይችላል ማለት ነው። ይሄ የሚያሳየው ሰይጣንን ወይም ሸይጣንን የሚያመጣውን ፈተና በጠንካራ እምነትና መልካም ስራዎችህ እየተቋቋምክ እንደሆነ ሊያመለክት ይችላል ማለት ነው። ገለኸው ከነበረ ደግሞ ሰይጣንን መግደል ማለት ነው። ገደል ውስጥ ገብተህ መግደልህ የሰይጣንን ተንኮሎች በአንተ ላይ ኃይል ማጣታቸውን ያመለክታል። ይህ ማለት ደግሞ በህይወቱ ውስጥ ስትታገላቸው የነበሩ ነገሮች አብቅተዋል ማለት ነው። የመቃብር ቦታ ትርጉም መቃብር በህልም ውስጥ የመንፈሳዊ መታደስ ተውበት፣ መግባት ወይም ተውበት ማድረግ ከኃጢአት የመለያየት ምልክት። ሰይጣንን መቃብር ውስጥ መምታትህ ደግሞ ከአሮጌውና ከመጥፎው ህይወትህ ውስጥ ሙሉ በሙሉ ተላቀህ አዲስና መልካም ህይወት እየጀመርክ እንደሆነ ሊያመለክት ይችላል ማለት ነው። ህልሙ በአጠቃላይ በህይወትህ ውስጥ ላለው መንፈሳዊ ድል እና ከክፉ ነገሮች መዳንህን ታላቅ ምልክት ሊሆን ይችላል። በሃይማኖትና በህይወትህ ትልቅ መሻሻል እያሳየህ እንደሆነ ሊያመለክት ይችላል ማለት ነው እና አላህ እንደረዳህና በመንፈሳዊ ጉዞ ላይ እንደ በለጸክ ወይም ደግሞ እንደበረታህ የሚያሳይ ምልክት ነው ማለት ነው እና ይህንን መልካም ነገር እንደ መልካም ነገር ውሰደውና አላህን የበለጠ ቅረብ። አላሁ አለም። ውድና የተከበራችሁ የድሪም ቱብ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደወል ምልክቱን በመጫን ህልማችሁን በየትኛውም ሰዓት ማስፈታት ትችላላችሁ። ኮሜንት ላይ አስቀምጡልኝ። የሁላችሁንም ጥያቄ ባይሆንም፣ በቻልኩት መጠን በተነበበኝ፣ በተለይም ደግሞ እኔ የትዳር ህይወቴ እንደዚህ ነው እና በህልሜ እንዲህ እንዲህ ብላችሁ ለምትጽፉልኝ ማለት ነው ከመመለስ ወደ አላለም ኢንሻላህ እና በሌላው ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ሰላም አሌይኩም።